እንግዲህ ዝና እየሮጠ እነ ብሩኬ ቤት በመሄድ መደብል መሀሊትን አግቶ በሚያሰቃያት ሰዓት ደረሰበት። እናም መደብል ላይ ትልቅ ጉዳት አደረሰ። ዝና ምክንያቱም ወንጀልን ተናዛ አስወጥታኛ ላይ እሱም መድፋት አለብኝ ወንጀልን ለሕግ ያቀርበዋል በማለትም መደብል ላይ ትልቅ አደጋ አደረሰበት። መሀሊት አሁን ዝና ስለደረሰላ፣ ለሷ ብለው መስሏታል። ግን ደግሞ ኤፍራት ሀገር ደውሎ አንጂ ሄደሽ አጣሪ ሲላትም፣ አይ እኔ አልችልም ስላለችው፣ እሱ ራሱ እየሮጠ ሄዶ መደብል ሲያሰቃያት፣ እሷም የዝናን ወንጀል እየተናዘዘች ባለችበት ሰዓት ወስዶ አናቱን ለሁለት ከፋፈለው። በሩን በድንገት በርግዶ በመግባት እነ ቅድስትም ሁላቸውም ደነገጡ። እናም ሞገስም አሁን እንደገና የሰማውን ማመን አቃተው። በእርግጥ ዳጣ በቀሏ ልትበቀል መሀሊት ላይ ዱብ ዱብ ብላ ነበር። አሁን ደግሞ ይሄ የሰማይ ዘባሪ ዘንዶ የሚያክል ሰውዬ ድንገት መጥቶ መደብልን እንዳይሆን አደረገው። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ምሳሌ ቀጣይ ፓርት ይዘን መጥተናል ማለት ነው። በጣም በሚያሳዝን ሁኔታ ዝና መደብል ጋር በመሄድ መደብል አሁን መሀሊትን በሚያሰቃይበት ሰዓት ዘው ብሎ በመግባት እንዲሁም ዳጣና ቅድስት ምሳሌ ደንግጠው ኮበት ሆነው ቀሩ። በእርግጥ ዳጣ ልትይዘው ብትሞክርም አፈጋሻለሁ በማለትም መሀሊትን መደብል እያሰቃያትና እየጠየቃት ስለነበረ ድምጿን ሰማ በሩን በእርግዶ ገብቶ መደብል ላይ ትልቅ ጉዳት አደረሰበት። በዚህን ሰዓት መሀሊት ከትልቅ ጨለማ የወጣች ያክል መሰላት። ግን ደግሞ ከመድብል ስቃይ ይልቅ የዝና እንደሚብስ ምንም ጥርጥር የለውም። ምክንያቱም ዝና አሁን ወንጀሌን ተናግረሻል አልተናገርሽም እያለ እሷን ከዛ ካሰጣ በኋላ እንደሚያሰቃያት ምንም ጥርጥር የለውም። መድብል ግን እውነቱን ከነገረችው ምንም ላለማድረግ ቃል ገብቶ ነበር ለሷም ለራሱም። እና እሷም እየተናገረችና ወንጀሉን አውጥታ እየነገረችው በ ድንገት እንግዲህ መደብል ላይ ተኩስ ተፈጠረ። መሀሊትን እንዳገተ ሳያስነቃ ኢፍራታ ጋር በመሄድ መደብል ለኢፍራታ ብዙ ነገር አላት። ኢፍራታ የእውነት ያፈቀራትን መሰላት፣ በጣም ተደሰተች። ግን እኮ በጣም ቆንጆ ነሽ፣ ቆንጆ መሆንሽን ሰው ነግሮሽ አያውቅም አላት። የምርህን ነው? አዎ የጠይም ቆንጆ፣ በማለትም ሙዚቃውን ዘፈነላት። ከዛም አመሰግናለሁ ሁልጊዜም ካንቺ ጋር ብሆን ደስ ይለኛል ሲላት፣ በፈለግክ ሰዓት እኔ ዝግጁ ነኝ፣ ና ቶሎ አለችው። ቀጠለና እኔ ያንቺ ናት ብሆን ለሰው ማላሳይ የሚል ሙዚቃ ሲዘፍንላት ኤፍራታ የእውነቷን መስሏታል። እሱ ግን እየተጠቀመባትና የመሀሊትን እንዳገታት እንዳይነቃበት ስለፈለገ ነበረ። አሁን ግን ዝና የዋዛ አይደለም። እሷ ጋር በመደወል መሀሊት እና ብሩኬ ቤት አንቺ ጋር አብራ እንደሄደች አውቃለሁ ብሎም ጠየቃት። እሷም እንዴ በፍጹም አዎ እኔ ጋር ነው ሄደችው፣ እኔ ደግሞ ተመለስኩኝ፣ አልሄድኩም አለችው። ለምን? በቃ ድንገት አጋጣሚ የሆነ ሰው ደወለልኝና ወደዛ ሄድኩ። ማን ነው እሱ? መደብል። ከመደብል ጋር እንዴት ልትገናኙ ቻላችሁ? ከእናንተ ስር ምን ፈልጎ ነው? ግንኙነትሽ ምንድን ነው ሲላት፣ አይ ዝም ብሎ ዝም ብሎም አይደለም ዝም ብሎ ወደኝ ነው አለች ፍራታ። ከዛም በጣም ሳቀባትና እናንተ ጋር የሚፈልገው አጋጣሚ እኮ የተገናኘ ነው ዝና አሃለችው። እናንተ ጋር በተደጋጋሚ ከተገኘ አጋጣሚ ሳይሆን ሆን ብሎ አጋጣሚውን አስመስሎ ተጠቅሞበት ነው አሃላት። እኔ እንግዲህ የማውቀው ነገር የለም። አሁን ሂጅና አጣሪ ሲላትም ይፍራታ፣ በፍጹም አለች። ይሄን ጊዜ ዝና እየሮጠ ሄደ። ሌላው እንግዲህ ዳጣ መሀሊት ስለተያዘች ና እጇ ስለገባችላት በእጅጉ ደስ ብሏት ነበረ። ነገር ግን በሚገርም ሁኔታ አሁን መደብል ተይ አላት። እናም ጠፍሯን ልትነቅል ፔስታ ይዛ መጣች ግን ደግሞ። ልትነቅላት ስትል መሀሊት ፈሪ ስለሆነች እዩልሽ እንደፈለግሽ አድርገሽ ካልተናገረች አሰቃያት። ብሩኬ የት እንዳለ ምን እንደተፈጠረ ጠይቂያት፣ እድሉን ለአንቺ ሰጥቻ አለሁ አላት እና እሷም ጸጉሯን ይዛ በራ በአንጀቴ እንደት እንዴት እንዳሰቀየሽኝ ያን ጊዜ እኔን በፔንስታ ነበረ ስታሰቃየኝ የነበረው ስለዚህ ለምንድ ነው ክፉ የሆንሹ? እያለች መጠየቅ ጀመረች። እሱ ብሩኬት ነው አንቺ ደግሞ ለምንድ ነው ክፉ የሆንሹ፣ እያላችሁ ማሰቃያት ምን ይሉታል አለች። እኔ ለውለታ ጎበዝ ነኝ፣ ክፉ ለሰራብኝም ውለታውን እመልሳለሁ፣ መጥፎ ለሰራብኝም ውለታውን እመልሳለሁ። ስለዚህ እኔ እንደዚህ ነኝ ማሌት አንቺ እያለች አሰቃይቻት ከዛም ፔንሳ ሂዳ አምጥታ ይህ እንዲሁም ደግሞ እግሯን ዋ ዘፈዝፈ መጣች። ለምንድን ነው ፔንሳ አለቻት። አይሽ ያን ጊዜ ኔን እንደዚህ ስላደረግሽኝ ጥፍርሽን ልነቅለው። እሺ ውሃውስ ዋው ማ ይሄን የገነተረ ጥፍርሽን እንድነቅል ነው ዝም ብዬ እንድነቅል ትፈልጋለሽ እንዴ? አለችና እንዳጣ የመሀሊትን ጥፍር ያዛረገችው። ይህን ጊዜ በጣም በመደንገጥ መድብል መድብል አለች። አይገርምም መድብል፣ ይሄን ጊዜ እየሮጠ መጣ። ስለ ብሩክ የምታውቀው አለ አለች። አዳጣ መድብል እያለ በተደጋጋሚ ስትጣራ መድብል መጣ። ለመድብል እንግዲህ አላቅም ስትልም፣ ሁሉንም ነገር ተናገሪ። ሁሉንም ነገር ከተናገር በሰላም ፈታሻለሁ፣ ካልሆነ ግን ስጋ ጥሬሽን እበላሻለሁ። የኔ ወንድም አላት። ከዛም እንግዲህ ብሩኬ የዝና ሰዎች ብር ሰጥተውት ምሳሌን እንዳሳከመም ተናገረች። ቀጠለችና ከዛ ሲላት ከዛ ምንም አላቅም፣ እውነት ምንም አላቅም አለችው። ታውቂያለሽ ሲላትም ሊገላት ሲል፣ ስለዚህ ዝና ነው ብሩን የሰጠው ማለት ነው አለ። ዝና ምንድነው የሚሰራው ሲላትም ወንጀል የዝና ሰዎች እንዴት አገኙት? የዝና ሰዎች ለብሩኬ ወንጀል የሆነ ወይም ህገወጥ ስራ ይዘህ ሂድ ብለውት፣ እሱ ደግሞ ይዤ አልሄድም እሺ ብሎ ብሩን ተቀብሎ እዛ ቆሻሻ ጨመረ። ስለዚህ እንደዛ ያልሽኝ ነው አላት። አዎ እሺ። የዝና ወንጀል ዝና ምን እንደሚሰራ አላቅም ስትለው፣ ቀላል ታውቂያለሽ፣ ካልተናገርሽ አላት በሁለት እና የብሩኬ ሰዎች ማነው የዝና ሰዎች ብሩኬን ይዘውት ካልሆነ በቃ እንዳትናገሪ ብሎ ይሄን ጠቁሞኛል፣ አለችው። ይገርማል በዚህን ሰዓት የእናት ልጅ ማንም ተጫወተበት በማለት ተናደደ። አሁን ዝና ዘው ብሎ ገባ። ሌላው እንግዲህ ሞገስ ና ዳጣ እንዲሁም ደግሞ መደብል መሀሊትን ተዋላዋ እየተከተሉ ነበረ መጀመሪያ ላይ። ከዛም ተከትለዋት እየሄዱ እያለ መሀሊት ደግሞ ሲያቅነዘንዛ ቅድስት ጋር እነ ብሩክ ቤት ሄደች። ከዛም መደብል ለቅድስት ደወለ። ቅድስት መሀሊት እየመጣች ነው፣ በሩን ክፈችላት አላት። ለምን ምን ልትሰራ መጣች? ምንድን ነው ችግር አለ? መደብል ንገረኝ ማለት ጀመረች። ከዛም ቀጠለና ምንም ችግር የለም ዝም ብለሽ ክፈችላት፣ እኛ ከኋላ ነን። ምሳሌ እንደ ምሳሌም ተኝታለች የሆነ ነገር ብታደርገንስ? አለችው እዩልሽ ቅድስት፣ አትፍሬ እኛ ተኋላነን አላት። ከዛም ቅድስት በሩን ስትከፍት ምሳሌ ገባች። አንቺ ገረድ፣ ባሌን ቀማሽኝ፣ በላይ ላይ ገባሽ፣ አሁን ደግሞ ቤቴን አትቀምኝም። እሺ፣ ዛሬ አስወጣሻለሁ። ይኸው የክስ ወረቀት አለቻት። ቆይ ምን አድርጌ ነው የምትይኝ? ምን ልስራ? የመጣሽ ትዬ አሁንም ቤትሽ መግባት መመለስ ትችያለሽ አለቻት። አረ እባክሽ ህያለች እያለ እንግዲህ መድብል ከኋላ እፍን አደረጋት። ይህን ጊዜ ቅድስት ደነገጠች። ቆይ ምንድን ነው? ምን እየተካሄደ ነው? ምንድን ነው አለች። ከዛም የመሀሊትን ፖርሳ ስልክ እንግዲህ ለቅድስት አስረከበ መድብል። ቅድስት በጣም ደነገጠች፣ ተጨናነቀች። ቆይ ምን ሆናችሁ ነው? ምን ሊያደርጋት ነው? አለች። ይኸውልሽ ቅድስት ታረጋጊ፣ ሴላትም። ቆይ ምንድን ነው? ይው ሊገላት ነው? አለች። ምንም አናረጋትም። መሀሊት ስለ ብሩኬ ታውቃለች። እሱን በስነ ስርዓት ከመለሰች መደብል ሊጠይቃት ነው። በቃ ይሄ ነው። እረ እባክሽ አንቺ ያደረገልሽን ያደረገችሽን ነገር ረስታሽ ነው ያሰቃየችሽ በጩቤ ያስወግታሽ ምሳሌን ስንት አርጋታል ብሩኬንም ጭምር እኔ ገላታለሁ አንቺ ተረጋጊ ቅድስቴ አለቻት እንዴ ያማችኋል እንዴ ኧረ እኔ ይቅርብያታለሁ እንዱ ምን ትመስላለች በፍጹም እኔን የማሰቃያት አለች መድብል አሁን የፍራት አጋ መሄር ስላለበት ማሊትን ሴት አርጎ አሰራት እግሯንም እጅዋንም ከዛ በኋላ በሩን ቆልፎ እውት እኔ እፍራታ ድጋሚ ሳደውል መሄድ አለብኝ። በሩ እንደተዘጋ ነው፣ ማንም ሰው እንዳይከፍት ስለዚህ፣ ተጠባበቋት እዛው በነበረችበት ትቆየ ብሎ መደብል ሄደ። እሽ በማለትም ተስማሙ። አሁን እንዳጣ የእውነት ይጄ ልበቀላት ዛሬ የኔ ቀን ነው፣ እንደፈለግኩ ነው ማጉናት እያለች ትልጀመር ጀመር ማጨብጨብ ጀመረች። ከዛ ይህ ሁሉ ደስታሽ፣ ይህ ሁሉ መባረቅ፣ ሰው ለመግደል ነው አላት። ስንት ታርጋኛለ ለመበቀል ስንት ታርጋኛለች አለች። እንግዲህ ኢፍራታን አግኝቶ ተመለሰ መደብል። ከዛ ተተመለሰ በኋላ በቃ እድሉን ስጠኝ መደብል ከመጣ እስካሁን ልደብድብ እያለች አስቸግራናለች፣ አለሞጌ እድሉን ስጠኝ ስትለው፣ እዩልሽ ዳጣዬ አሁን እኔ ገብቼ ስራዬን ልጀምር። ከዛ ማትናገር ከሆነ ስለ ብሩክ የምታውቀውን ነገር እምደብቅ ከሆነ ላንቺ እድሉን እሰጥሽና እንደ ፈለግሽ ታሰቃያታለሽ። እሰይ እኔ ጀግና አላት። ከዛም እሽ በቃ ሂድ። ይህ ሁሉ መዝለልሽ፣ ቆይ አንቺ እንደዚህ መሆንሽ፣ ሰው ለመደብደብ፣ ሰው ለመግደል ሲላት፣ ሞገስ ሞጌን ተረፍ አይገባህ መባክ፣ ስንት አድርጋኛለች። ዛሬማ ቅጥቅጥ ነው ማረጋት ንቅልቅል ነው ማረጋ ጠፍሯል፣ አለች። ዳጣ ዳጣ በጣም ደስ ትላለች። እናም ክፉ የዋለላት የዋለባትንም አትረሳም፣ መጥፎ የዋለባት ጥሩ የዋለላትንም ደግሞ መቼም ቢሆን አትረሳም። ቻናሉን ሰብስክራይብ